ኑሃሚን ክፍል 33 ኑሃሚን እንግዲህ ማርገዟን ከሰማ በኋላ አባቷ ልጅ አይደለሽም፣ አንቺ ሽልማቴ ወይ ምርቃቴ ሳትሆኝ የተረገምኩሽ ልጅ ነሽ ብሎ እንግዲህ በጣም ተስፋ በመቁረጥ ውስጥ ሆኖ ኑሃሚንን በጣም ተስፋ የሚያስቆርጡ ቃላቶችን እየተናገራት ነበረ። ኑሃሚም እንግዲህ አባቷ እንደበት እንደዚህ አይነት ቃላት በመስማቷ በጣም ተናዳ የጥፋተኝነት ስሜት ተሰምቷት እንግዲህ እሷም ራሷን ለማጥፋት ወይም ደግሞ በሆዱ ያለውን ጽንስ ለማስወጣት ጥረት ስታደርግ ነበር። እንግዲህ የሆነ ሰው አግኝታ ከዛ በኋላ ይህን ጽንስ እንዳታስወጠው ልታደርግ እየቻለችው ማለት ነው። ከዚህ በኋላ ኑሀሚንን እንግዲህ የአባቷ ጓደኛ እንድትታረቅና ወደ ቤት እንድትመለስ አድርጓታል። ነገር ግን ኑሀሚን ወደ ቤት መመለሷ ኤደን ሰራተኛዋና ደግሞ እናትየው ደስተኛ አልሆንም። ምክንያቱም ከእናትየው የምታውቀው ምስጢር አለ ማለት ነው። ለአባቷ ጓደኛ ትነግረዋለች ብላ ስለምታስብ አሁን ላይ ኑሀሚን ላይ ጉዳት ለማድረስ እያሰቡ ይገኛሉ ማለት ነው። እነዚህ ሁለት ሴቶች በተለይ ኑሀሚን እና ኤደንና እናትየው ማለት ነው። ስለዚህ ኑሀሚን ላይ የሆነ ጉዳት ሊያደርሱባት ይችላሉ ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ ሐምራን እንግዲህ ልታሳምነው በጣም ጥረት እያደረገች ነው ማለት ነው። ናሆምን አሳመኝ። ቤት ውስጥ ከገቦ በኋላ እኔ ማደርገውን አደርጋለሁ እያለች ነበረ። እሷም እንግዲህ እንዳሰበችው እና እንደፈለገችው እንግዲህ ናሆምን ልታሳምነው እየሞከረች ነው፣ ለማሳመን ሞክራለች። እንደምትወደው፣ እንደምታፈቅረው እና ሁሌም ቢሆን ከሱ ጋር መኖር እንደምትፈልግ ነው እየነገረችው ያለችው ማለት ነው። ናሆም እንግዲህ ይህን ነገር ለማመን እየሞከረ ይገኛል። ምክንያቱም በህልሙ እንዳያችሁ ሁላችሁም እሷ የሆነ መድኃኒት ጠጥታ ልትሞት ስትል ስትሞት ምናምን እያየ ነበረ። ስለዚህ ናሆም አሁን ላይ ለ ለሐምራን ይቅርታል ያደርግላት ነው ማለት ነው። ሐምራን ግን የእውነት ወደዋ አፍቅረው ሳይሆን እዛ ቤት ውስጥ ገብታ የምትፈልገው ነገር ስላለ እሱን ነገር ማሳካት ነው ዋናው ፕላኗ ማለት ነው። ስለዚህ እሺ ብሎ ይቅርታዋል ከተቀበላት ሐምራን እንግዲህ ብዙ ነገሮችን ልታደርግ ትችላለች። እዛ ቤት ገብታ በተለይ ኑሃሚንን ኑሃሚን ላይ አሁን ላይ ሁሉም ተደራርበውባታል ማለት ነው። በዚህ አምራን አለች፣ በዚህ ደግሞ የእዛ ያሉበት ሰዎች ማለት ነው። ስለዚህ ኑሀሚን ላይ አሁን ላይ በጣም ጫና ይበዛባታል። በተለይ ናሆም ሀምራንን ወደዚያ ቤት ካስገባት እንግዲህ ሶስት እሳት በአንድ ላይ ሀምራን፣ ኤደን እና እናትየው ሆነው ኑሃሚንን እንግዲህ ይረባረቡባታል ማለት ነው። እናትየው ብዙም ጥላቻ ባይኖራትም ነገር ግን ባሏ ስለ ኑሃሚን ጥሩ ነገር ሲያወራ በጭራሽ ደስተኛ አትሆንም። አትፈልግም፣ እንዲያወራባትም ካጠገቧ አትፈልግም። የራሷ ልጅ እንጂ ከፍ ከፍ ማድረግ ስለ ኑሃሚን በጭራሽ እንዲወራባ ሁሉ አትፈልግም። እሱ ደግሞ ስለ ኑሃሚን በተደጋጋሚ ያወራል። ጥሩ ልጅ እንደሆነች በቃ ብዙ ነገሮችን ስለሷ ሲያወራ እናትየው በጣም ነበር እየተናደደች ያለችው። እንዳያቸዋት የራሷን ልጅ ነው እያሞጋገሰች ያለችው። የነበረው እንግዲህ ኑሀሚን ምስጢሯ እንዳትናገርባት ነው። በዚህ ልክ ጥላቻ ያሳደረችው በተለይ ደግሞ ቤት ሊገዛላት እንደሆነ እንግዲህ ሲያወራ ከሰማች በኋላ ኤደን እንግዲህ ሄዳ ለእናትየው አቃጥራ ነበር። እናትየውም እንግዲህ ለምን ቤት እንደሚገዛላቸውና ቤት መግዛቱ አግባብ እንዳልሆነ ለእነሱ ብሎ ያላቸውን ሀብትና ንብረት እንዲያጡ ወይም እንዲጨርሱ እያደረገ እንዳለ ነው እንግዲህ እየመከረችው የነበረ ባሏን። ነገር ግን ባሉካው እንደዚ አይነት ምክሮችንና አስተያየቶችን ብታቀርብለትም እሱ ግን አምኖ ሊቀበላት አልፈለገም። የራሱን ሀሳብ ብቻ ነው እያዳመጠ የነበረው ማለት ነው። እንግዲህ ከዚህ በኋላ ለኑሃሚንና ለአባቷ ቤት ተገዝቶላቸው ሕክምናውንም ጨርሶ እዛ ቤት ይወጣሉ ወይስ ደግሞ አይወጡም የሚለው ነገር የሁላችንም ጥያቄ ነው። በእርግጥ ሚስቱ እንድትወጣላቸው እንዲወጡላቸው ስለምትፈልግ ሚስጥሯን ትናገርብኛለች ብላ ስለምትፈራ ኑሃሚን እዛ ቤት እንድትወጣ በጣም ትፈልጋለች። ኑሃሚን ደግሞ አባቷ ይቅርታ እንዲያደርግላት እንጂ ስለነሱ ምንም ጉዳያቸው አይደለም ጉዳዩና ጉዳዩ አይደለም ማለት ነው። አሁን ላይ ኑሃሚን ሌላ ከባድ ችግር ተፈጥሯል ማለት ነው እንግዲህ ከወንድ ጋር ስታወራ ነበር እንግዲህ የልጁ አባት የደረሰው እሱም እንግዲህ እንደዚህ በማድረጓ ተናዶ ይቅርታም ጠይቋት ነበረ። እሷ ግን ይቅርታውን እንደማትቀበለውና ከአሁን በፊት በጣም ብዙ ነገር ስላደረጋት ከዚህም በኋላ ከእሱ ጋር መሆን እንደማትፈልግ ነው እየነገረችው የነበረው። እሱ ግን በጣም እየተለማመጣትና እየለመናት ነበረ። ኑሃሚን ግን ልቧ ራርቶ ከእሱ ጋር ለመሆን በጭራሽ ፈቃደኛ አልሆነችም። ምክንያቱም አባቷ የተናገራት ቃላት በጣም እየመረመራትና እየመረመራት እና እያናደዳት ነበረ። ለምን አንቺ ልጅ አይደለሽም፣ እርግመቴ እንጂ ምርቃቴ አይደለሽም ብሏታል ማለት ነው። ይህ ነገር ደግሞ በጣም ነበር ሞራሏን የነካው። ምክንያቱም እሷ አባቴን አኮረዋለሁ ብላ እንጂ እንደዚህ አሳፍረዋለሁ ወይ አዋርደዋለሁ ብላ አስባ አይደለም ማለት ነው። ይህ ነገር ከአባቷ አንድ በስለ ወጣ አባቷን ስላስከፋችሁና ስላስቀየመችው እንግዲህ የልጇን አባት በጣም እየወቀሳችው ነበረ። አንተነ ለዚህ ሁሉ ነገር ተጠያቂው እንዲህ እንደሆን ያደረከኝ ደግሞ አንተነ በማለት እንግዲህ የተለያየ ውቀሳ እያቀረበችበት ነበረ። እሷም እንግዲህ በዚህ ተናዳ መድኃኒት ለመውሰድ ጥረት እያደረገች ነበር። በዚህ ሰዓት ነበር እንግዲህ አንድ ጎረምሳ መንገድ ላይ ያገኘችው። ይህ ጎረምሳም እንግዲህ የቤት ውስጥ ያለችው የሚኖሩባት ሴትዮ ልጅ ነው እንግዲህ ይሄ ልጅ ደግሞ ወደዚህ ቤት መጣ ማለት በተለይ ከኑሀሚን ጋር ይሄ ልጅ ከመጣ ኑሀሚን እንዳመጣቸው አድርጋ ስለምታስብ እናትየው ከባድ የሆነ ጉዳት ታደርስባታለች ብዬ አስባለሁ። ኑሀሚን ላይ ማለት ነው። ምክንያቱም በአጋጣሚ ቢገናኙም ግን ከእሷ ጋር ከሆነ አገጣ- አጋጣሚዎች ሲገናኙ ልክ እሷ እንዳመጣቸው አድርጋ ስለምታስብ ማለት ነው እና እንግዲህ ኑሀሚን አሁን ላይ በጣም ከባድ የሆነ ውጥንቅጥ ውስጥ ናቸው። እንግዲህ ቀጣይ ክፍል ኑሀሚን በክፍል ሰላሳ ሶስት እንግዲህ ሊፈጠር የሚችለው ለኑሀሚንና ለአባቷ ቤት ከተገዛላቸው ራሳቸውን ችለው ይኖራሉ። ግን ደግሞ ይሄ ቤት እንዳይገዛና እንዲገዛ የማይፈልጉ ብዙ ሰዎች አሉ። እዚያ ቤት በተለይ ኤደን በጭራሽ ነው የማትፈልገው። እናትየውም እንደዛው ማለት ነው። ኤደን በተለይ ኑሀሚን በህይወት እንድትኖር ሁሉ አትፈልግም ማለት ነው። ይሄ ነገር ከተደረገላቸው እሷ በጭራሽ ደስተኛ ልትሆን አትችልም። ኑሀሚን ላይ ከባድ ጉዳት ታደርሳለች ተባህለች ብዬ አስባለሁ። ኑሀሚን ብታረግ ብታረግዝም ግን የልጇ አባት እስከ አራቃት ድረስ ወደፊት ደስተኛ የምትሆንበት አጋጣሚ አለ። ምክንያቱም እሱ ከልቡ ነው የቀረባት የወደዳት ማለት ነው። ግን እስከዛው ድረስ እዛ ቤት እንድትኖር የሚያደርጋት ብዙ ነገር የለም። ብዙ ጫና እየተፈጠረባት ነው። ሶ እዛ ቤት የምትወጣበት ጊዜ አጭር ይሆናል ብዬ አስባለሁ። በሌላ በኩል እንግዲህ ሀምራናት ሐምራር እንግዲህ ኑሀሚንን በጣም ነው የምጠላ። ሲቀጥል ደግሞ ልጁን አሳምና ወደ ቤት ገብታ ከቤት ውስጥ ያለ ነገር መውሰድ ትፈልጋለች ይመስለኛል። ሐምራር እንግዲህ ሊሳካላት ነው ማለት ነው። ናሆምን አሳምናዋለች። በህልም ሁሉ እየቃዥ ነበር። ልክ ቀን እንግዲህ እንደምትወደው እንደምታፈቅረው ካለሱ መኖር እንደማትችል እሱን ካጣች ራሷ ልታጠፋ እንደምትችል ነግረው ነበር። እሱም እንግዲህ ይሄ ነገር በአእምሮ ሲመላለስበት ስላደረ ሀሳቡን ቀይሮ እንግዲህ ሀምራንን ለመቀበል ዝግጅት ላይ ያለ ይመስላል ማለት ነው ፍራቻ እና ስጋት ያደረበት ይመስለዋል ምክንያቱም የልጁ እናትና ሲቀጥል እናትየው እንግዲህ በሀምራን በጣም በኮንፊደንስ እንደ ኑሀሚን ሜዳ ለሜዳ ምትወድቅም አይደለችም አርግዛ ከወንድ ጋር ስትጋጋጥ ምትውል ሴት አይደለችም ይሄኔ ልጅ እያለች በኮንፊደንስ እየተናገረች ነበር ነገር ግን የእሷ ልጅም እርጉዝ ናት ማለት ነው። ልጇ እርጉዝ እንደሆነች ስታውቅ እናትየው ደግሞ በልጇ ላይ ምን ልታደርግ ትችላለች? ምን ልትል ትችላለች? ይሄ እንግዲህ በቀጣይ ክፍል የሚፈጠረው ነው የሚሆነው ማለት ነው። ቀጣይ ክፍል እስከሚለቀቅ ድረስ እስከዛው ድረስ ይንቻናል። ላይክና ሼር ሰብስክራይብ እያደረጋችሁ ጠብቁ። ባይ ባይ። ወዳችኋለሁ።